ያልደወልኩበት ሰው የለም። ያልጠየኩት ሰው የለም። አሁንም ድረስ ሀይሚ ስልኳን አታነሳም። ቤት ደው ቤተሰብ፣ በጣም በጣም ከፍቶኛል። ማርያምን ከፍቶኛል፣ ከፍቶኛል፣ በጣም ከሚገባው በላይ ከፍቶኛል። ብቻ ሰላም ይሁን ሁሉ ኬሪ ይሁን ነው ምለው ምን ብዬ ልንገራችሁ? ቤተሰብ በጣም እኔ እንጃ። በቃ እኔ ምን ምን ብዬ ስለነብሩ ኬ ደማውራ ሁሉ ግራ ገብቶኛል። ቤተሰብ ማርያምን በጣም በቃል ያልደወልኩበት ሰው የለም፣ ያልጠየኩት ሰው የለም። አሁንም ድረስ አይሚ ስልኳን አታነሳም። ቤት ሄደው ሲያንኳኩ የለችም፣ የለችም በቃ የለችም ነው። የት እንዳለችም እስካሁን የታወቀ ነገር የለም። ያ ቡሩኬም እየፈለጋት ነው፣ ነፍሴ ምን ትን እያሉ ነው ማለት ነው፣ እየፈለጓት ነው። ብቻ በጣም በጣም እንጃ እግዚአብሔርን እንጃ። እኔ ሀይሚ በዚህ መልኩ እንደዚህ መሆኗ በጣም ልብ ይበላል። በጣም በቃይ የማይሆን ነገር ነው እየሆነ ያለው፣ የማይሆን ነገር በቃ የማይገባ ቦታ ላይ ነው እየሆኑ ያሉት። ይሄ ነገር መች ባልተፈጠረ እና ቤተሰብ እንደው፣ ነው ሃይሜና ብሩኬን ለምን አወኳቸው ብዬ የጠላውበት ጊዜ ነው። እግዚአብሔር ምን ነው ባላቃቸው ብዬ እውነት በጣም በቃ እግዚአብሔር ሆይ ፕራንክ እንዲሆን ተመኘው ተመካክረው፣ ወይም ማነው ዳኒና ዳኒና ማነው። ሀይሚዬ ፕራንክ ፕራንክ ባረገውን፣ ያልኩት ማለት ነው። ግን ቢሆንም ደግሞ ብሩኬም በእንደዚህ አይነት መልኩ ደግሞ ፕራንክ ከተደረገ በጣም ከባድ ችግርም ሊፈጠር ይችላል። ግን ፕራንክ እንዲሆን ተመኘው፣ ቤተሰብ። እግዚአብሔርን ነው የምላችሁ። እውነት በቃ እግዚአብሔር ሰላሙን ያምጣል ነው የምላችሁ። አይዟችሁ፣ ነገ ሌላ ነገር ተለውጦ ሊመጣ ሊመጡ ይችላሉ። ሁሉም ነገር ሊለወጥ ይችላል። ሁሉም ነገር ሊለወጥ ይችላል ቤተሰብ ሁላችንም እና ውዶቼ፣ ስልክ ገብቶልኝ ነው ይቅርታ። ሁሉም ነገር ኬሩ ነው ተለውጦ ሊመጡ ይችላሉ። እግዚአብሔር ደግሞ ጥሩ ነገር ሊያሰማን ይችላል። ሁላችንም መረጋጋት ነው ያለብን። ግን ሀይሚ ያለችበት ሁኔታ ቢታወቅ በጣም ደስ ይለኝ ነበር። እውነት በጣም ነው የጨነቀኝ፣ ሀይሚ ድምጿን ማጥፋቷ። ትላንትናም የለችም፣ ዛሬም የለችም። ስልክ አታነሳም፣ አታወራም። ወንድሙ የሱ ወንድሞች እሷ ጋር እየደወሉ ነው። ብሩክ ጋ እየደወሉ ነው። ግን በቃ ይመስለኛል ቤተሰብ ሊገባ ነው። በሀይሚና በብሩኪማል ግዴታ ቤተሰብ መግባት አለበት። ቤተሰብ ካልገባ ይሄ ነገር በቀላሉ የሚበርድ አይደለም። ቤተሰቦችዬ፣ እውነት ወይ ወንድሙ ቢመጣ በጣም ደስ ይለኛል። ተነጋግረዋል እንግዲህ ወንድሙ ሊመጣ ይችላል ተብሏል ስሰማ ወሬው ማለት ነው። ወንድም ማነው ስሙ፣ መለኛው ሊመጣ ይችላል አዲስ አበባ ተብሏል። እስቲ እግዚአብሔር ያድርገው፣ እውነት ያድርገው ነው ምለው። በጣም እኔ እንጃ፣ እግዚአብሔርን ነው ምላችሁ። በቃ ልብ ይሰብራል። ኒሃይሚ እኔ እንደዚህ በእንደዚህ ይሄን ያህል ይሄን ያህል ደረጃ ይዳረሳሉ ብሎ ማንም ያሰበ የለም። ብሩኬም አስቦት አይደለም። ይሄን ፕራር ያደረጉን ኢየሱስ ላይም እኔ አልፈርድበትም። በቃ በቃ፣ ፈረድንበት። ሁሉን ነገር እንትናለን። በቃ እኔ ማርያምን አልፈርድበትም ከዚህ በኋላ። በቃ እግዚአብሔር ጥሩ ያሰማን ነው የምለው። እነዚህ በጣም አንጀቴ የተቃጠለ ነው ያለሁት። ትናንትና ዳኒ የተናገረው ነገር ንግግር በጣም ይደብር ነበረ። ብሩኬም እንደምታውቁት ሰውን የማስረዳት አቅም የለውም። አንዳንድ ሰው በቃ እንደዛ ነው፣ አቅም የለውም። ስለዚህ ሁሉም ሰው ጭንቀት ላይ ነው ያለው። ሁላችንም ጭንቀት ላይ ነው። በጣም ነው የምንወዳቸው። ብዙዎቹ እንደውም ባላወቅ ናቸው ምን ነው ባልተከታተል ናቸው ያሉ ሁሉ አሉ ከእኔ ጭምር ማለት ነው ያለን ሁላችንም አለን። እውነት እኔ ልቤ በጣም ተሰብሯል። ቤተሰብ እግዚአብሔርን ነው ምላችሁ። በጣም ነው የምወዳችሁ አይሚነብሩ በጣም በቃ ምን ቢሄል እንግዲህ ከሚገባው በላይ ማርያምን የሆነ የድሮ ላይፋችሁ ነው የሚያሳዩዋችሁ እነዚህ ልጆች የሆነ ያለፈ ነገራችሁ ነው እንድታዩ የሚያደርጓችሁ። ፍቅር እንዳለ ነው እያሳዩን የነበረው። ግን ምን ዋጋ አለው? አንድ ቀን ሁለት ቀን ሰላም ከሆኑ ሁለት ቀን ጸብ ነው። ይሄ ነገር ደግሞ ከበደ በጣም። ያቺ አጋግላ አጋግላ እሷም ጠፋች። ይሄው ዳኒም ትላንትና ይሄው ሞራሉ የሚሰብር ንግግር ተናገረው። ይኸው ብሩኬም የማስረዳት ችሎታ የለውም። ሀይሜም ይቅርታውን አልቀበልም ማለች በቃ ይሄውና፣ ይሁን። እኔ ለዚህ ነው ፕራንክ መጥፎ ፕራንክ አትደራረጉ። ፕራንክ ደግሞ ከሆነ በአንድ ቀን የሚያልቅ ፕራንክ ነው ነው ብሩኬ ቢያስረዝመው ይሄን ፕራንክ በጣም እናደድበት ነበር። ግን እኛን ኦዲንሶቹን አደራችሁን አደራ ነው ያለነው እናንተ ከኔ ጋር ይሄን ይሄን ቪዲዮ ስሰራ እናንተ ከኔ ጋር እንድትቆሙልኝ አደራ አደራ ነው ያለን። አደራ ብሏል እኮ መጥፎ ነገር እንደሚፈጠር አውቃሉ። ግን አደራ እናንተ ስላላችሁ ችግር አይፈጠርም ብሎ ነበር ይሄን ፕራንክ የሰራው። እሱም ሲፈርድበት ነው። ይሄ ነገር ይፈጸማል ብሎ አላሰበም ነበረ። በቃ አንዳንዴ ሲፈርድባችሁ እንደዚህ ነው። እውነቴን ነው የምናገረው። በጣም በጣም የሚያበሳጭ ነገር ነው እየተፈጠረ ያለው እና ያው ታውቃላችሁ የዳኒ እንትኖች ደግሞ ግሩፕ ምናምን እየፈጠሩ ምናምን ነው የዳኒ ጓደኞች ምናምን እዛ ግሩፕ እየፈጠሩ ነው። እነሱ ለሰብስክራይብ ለማግኘት ሲሉ ነው እኛ ላይ ለመጠቀም ሲሉ ነው ይሄን ስራ የሚሰሩት። እኛ ደግሞ ሰብስክራይብ አናረግም። ብሮኬና የሚል ለተናገረ ብሮኬና የሚል ለመጉዳት ለመጣ ማንም ሰው ሰብስክራይብ ልናደርግ አንችልም። ማንም ሰው ማለት ነው። ስለዚህ ሁላችንም እግዚአብሔር አምላክ ብሮኬና የሚታርቀውልን በሰላም እግዚአብሔር ጥሩን ነገር ያሰማን። ነገ ሚያምር ነገር ያሰማን በትልቅ ሰርፕራይዝ ይሁን፣ ትርቅ መጥቶ እኛም ደስ ብሎን እውነት። በቃ ብዙ ልጆች የታመሟሉ፣ ብዙ ልጆች የደከመዋሉ፣ እግዚአብሔርን ነው የምላቸው እና እኔ እነሱንም ሳይ በጣም ማዝ ነው። ወደንሶች በጣም ምን ያህል ህዝብ እንደሚወዳቸው እያወቁት እንደዚህ አይነት ነገር ሲሆኑ በጣም ያሳዝናል። እግዚአብሔርን በቃ ህዝብ ይወዳቸዋል እኮ በጣም ነው የሚወደዱት እኮ። ማርያም ስንት ህዝብ ነው የሚያለቅሰው። በእነሱ ቲክቶክ ላይ ገብታችሁ ማልክ ሰው የለም በውስጥ በመስመር ላይ ሲመጡ ማልክ ሰው የለም። በቃ ሁሉም ነው የሚያለቅሰው። ማርያምን ነው የምላችሁ። እና እግዚአብሔር እንደዚ አይነት የሰው ሞደር ሰጥቷቸው በእንደዚህ አይነት መልኩ ደግሞ እነሱ ሲጣሉ አብዞ ደግሞ ዛሬ ስላልመጡ በጣም ነው የከፋኝ። በጣም በጣም ነው የከፋኝ። ያው ሃይሚ ስላልተገኘች ነው፣ እስካሁን ድረስ ሃይሚን አላገኟትም እንግዲህ ነገ ምን እንደሚፈጠር አናቅም። እግዚአብሔር ነው የሚያውቀው። በምን እንደሚመጡ ብቻ እንጠብቃለን። እኛም እንደዋውላለን፣ ስልክ እንጠያይቃለን። ቤተሰብ አደራችን፣ እናንተ ራሳችሁን ጠብቁ። ኦኬ፣ ምንም ችግር አይፈጠርም። እግዚአብሔር ደግሞ ሰላም ነው። እግዚአብሔር ጥሩ ነገር ሊለውጥ ይችላል። በሰላም ሊመጡ ስለሚችሉ መረጋጋት ነው ያለብን። በተረፈ ቤተሰብ ደህና አደሩልኝ። ወዳቸዋለሁ። ቻው።